በፕሮፌሰር መረራ ጉዲና የሚመራው ኦፌኮ በሕዝብ ደም ላይ ቆመን ፖለቲካ አንሰራም ሲል ተናገረ። ምርጫ ቦርድ ትናንት ተጠናቀቀውን የእጩዎች የመመዝገቢያ ቀነ ገደብ እንደሚያራዝሙ አረጋገጠ። አንጋፋ ኢኮኖሚስት ሙሼ ሰሙ ብሔራዊ ባንክ ከተቋቋመለት ዓላማ ውጪ ዶላር ቸርቻሪ ሁና ሲሉ ነቀፉ። ጤና ይስጥልን አዲስ ማለዳ ተከታታዮች፣ አስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በፕሮፌሰር መረራ ጉዲና የሚመራው ኦፌኮ በሕዝብ ደም ላይ ቆመን ፖለቲካ አንሰራም ሲል ተናገረ። ኦሮሞ ፌዴራላዊ ኮንግረስ ኦፌኮ ይህንን ያለው የማዕከላዊ ኮሚቴው በሰባተኛው ዙር ጠቅላላ ምርጫን በተመለከተ ያደረገውን አስቸኳይ ስብሰባ ተከትሎ ትናንት ባወጣው መግለጫ ነው። የኦፌኮ ማዕከላዊ ኮሚቴ ቅዳሜ ኅዳር 20 ቀን 2018 ዓ ም በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ መሳተፉን በተመለከተ ኃላፊነት በተሞላበትና መርህ ላይ በተመሰረተ የሚካሄድበትን ስልት መወሰኑን አስታውቋል። ከተለያዩ የኦሮሚያ ክልል ዞኖች በመጡ የማዕከላዊ ኮሚቴ አባላት በተደረገ ግምገማ በኦሮሚያ በአማራና በሌሎችም ክልሎች በግልጽ የሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቅልና በአሰቃቂ የህይወት መጥፋት የተነሳም በመላ ሀገሪቱ ነጻ፣ ፍትሐዊ እና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ አረጋግጠናል ብለዋል። አባላቱን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆየታቸው፣ ቢሮዎች መዘጋታቸው እንዲሁም የነጻ ፕሬስና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዛ ፓርቲ ፓርቲ ዲሞክራሲን ተስፋ ባሩ የሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ ጠበበ ሆኖ መገኘቱ ተረጋግጧል፣ ሲልም አክሏል። ኦፌኮ የአባላቱን የእጩዎቹን የደጋፊዎቹን እና የአጠቃላይ ህዝቡን ደህንነት እንደ ዋና መሪ ግምት ውስጥ በማስገባትና ህይወታቸውን አደጋ ላይ በሚጥልና መሰረታዊ ጉለት ባለበት ሀገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ማዕከላዊ ኮሚቴው በጽኑ ያምናል ያለው መግለጫው አስቸጋሪ ሁኔታ በሌለበት የሚካሄድ ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላም እና መረጋጋትም ሆነ ዲሞክራሲያዊ አስተዳደር እንደማያመጣ አምናለው ባይ ነው። ነገር ግን ፓርቲው የዲሞክራሲያዊነት እና ኢ ህገ መንግስታዊነት በስፋት አንጸባርቆበታል ባለው ስድስተኛ ዙር አጠቃላይ ምርጫ ላይ ባለመሳተፉና እንደ ኢትዮጵያ ምርጫም ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 99 ቁጥር 1 መ በአዋጅ ቁጥር 1394/2017 በተሻሻሉ የፖለቲካ ፓርቲው በሁለት ተካታይ ምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻም ፓርቲያችን በፌዴራል ዋና ከተማ አዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረት የሆነ መንገድ ከተለወጡ ፓርቲ ውሳኔውን ዳግም እንደሚያጤነው ማዕከላዊ ኮሚቴው ወስኗል። ስለሆነም የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ ስለ ሰባተኛው ዙር አጠቃላይ ምርጫ ላይ ተሳትፎ በተመለከተ ተከታዮቹ ነጥቦች ላይ አቋም ወስዷል። ኦፌኮ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ የተሳትፎ ሲል የጸራውን ስትራቴጂን በመከተል በአዲስ አበባ የምርጫ ክልሎች ላይና የደህንነት ሁኔታ በምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚው ገምግሞ በሚያጸድቃቸው የምርጫ ክልሎች ዎቹ እንዲያቀርብ ወስኗል። በሌሎች ሁሉም ክልሎች በተለይም በግጭት በተወጠሩ የኦሮሚያ አካባቢዎች እና ከዚያም ውጭ ባሉት የአገሪቱ አካባቢዎች መር ላይ የተመሰረተ ያለመሳተፍ ውሳኔ መንግስት ለዜጎቹ ሰላምና ደህንነትን ማረጋገጥ ባለመቻሉ ላይ ያለንን ጽኑ ተቃውሞ የሚገልጽ መሆኑን እናረጋግጣለን ብለዋል። ኦፌኮ በሕዝብ ደም ላይ ቆሞ ፖለቲካ አይሰራም ሲልም አጽንኦት ሰጥቷል። ለነጻና ፍትሃዊ ምርጫ አስቻይ ሁኔታዎች መሰረታዊ ቅድመ ሁኔታዎች ብሎ ያቀርባቸውን መሰረታዊ ጉዳዮች ያለማቋረጥ ማቅረቤን እቀጥላለሁ እያለው ፓርቲው እነርሱንም ዘርዝሯል ተናግሯል። ኦሮሚያና ጦርነት ውስጥ ባሉ ሌሎች ክልሎች አፋጣኝና ሊረጋገጥ የሚችል የግጭት ማቆም ስምምነት እንዲደረግ፣ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና ሁሉም ፓርቲዎች ጽሕፈት ቤቶቻቸውን በነጻነት እንዲከፍቱና እንዲያንቀሳቅሱ እንዲፈቀድ፣ የኢትዮጵያ ብሔራዊ ምርጫ ቦርድና የጸጥታ ተቋማት የፖለቲካ ገለልተኝነታቸውን የሚያረጋግጥ እውነተኛና የሚታይ ተቋማዊ ማሻሻያ እንዲያደርጉ፣ የቅድመ ምርጫ ሂደቱን በሙሉ የሚከታተሉና ቅድመ ሁኔታዎቹ መሟለታቸውን የሚያረጋግጡ የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረት እንዲሁም ሌሎች የረዥም ጊዜ ዓለም አቀፍ የምርጫ ታዛቢዎች በአስቸኳይ እንዲጋበዙ የሚሉት ዋነኞቹ ናቸው። ውሳኔው ለኦሮሞ ሕዝብና ለሁሉም የኢትዮጵያ ሕዝቦች ሰላማዊና ዲሞክራሲያዊ ስርዓት ለመገንባት ያለንን ጽኑ ቁርጠኝነት ያንጸባርቃል። ባይም ነው የመረጥነው ነው መንገድ ቀላል ባይሆንም ኃላፊነት የሚሰማውና ስልታዊ ፋይዳ ያለው እንደሆነ እየገለጽን፣ ፓርቲያችን ለቀጣዩ ረዥም ትግል እያቆየን አሁን ያለውን ወቅት ጠቅመን የፓርቲውን ሕልውና ለማስቀጠል የምንታገልበት መንገድ መሆኑንም እወቁልን ብለዋል። ምርጫ ቦርድ ትናንት የተጠናቀቀውን የእጩዎች የመዝገቢያ ቀነ ገደብ እንደሚያራዝሙ አረጋገጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ህዳር ስምንት ያወጣውና ህዳር 23 ቀን የሚተጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ ቀነ ገደብ እንደሚያራዝመው ትናንት አመሻሹን ባወጣው መግለጫ አስታውቋል። በመግለጫው ቦርዱ በተለያዩ ኮሚኒኬሽን አማራጮች በመጠቀም እንደተናገረው የእጩዎች ምዝገባ ገና እንዳልጀመረ ዋና ሰብሳቢዋ መላትወርቅ ኃይሉ ተናግረዋል። ቀጥለውም ነገር ግን ቦርዱ በህጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎች እንዲያቀርቧቸው ያስፈለ አስፈላጊ የሆኑ መረጃዎችን ብቻ በረቂቅ የጊዜ ሰሌዳው ላይ በተገለጸው መሰረት በመሰብሰብ ላይ መሆኑን ያም ቢሆን ከፓርቲዎቹ በቀረበ ጥያቄ መሰረት ቦርዱ የጊዜ ሰሌዳው ጊዜያዊ እንደመሆኑ መጠን ቀነገደቡ እንደሚያራዝመው እና ፓርቲዎቹ መረጃዎችን ለቦርዱ የማቅረብ ስራ እንዲቀጥሉ ተናግረዋል። ሜላት ወርቅ ትናንት ይህንን ቢሉም ህዳር 8 ቀን 2018 ዓም የወጣው መግለጫ ግን ቀነገደቡ ጊዜያዊ ስለመሆኑ አይገልጽም ነበር። በወቅቱ የወጣው መግለጫ ሰባተኛው ጠቅላላ ምርጫ ላይ የምትወዳደሩ ፖለቲካ ፓርቲዎች እጩዎቻችሁን ቦርዱ ባበለጸገው ሲስተም ተጠቅመው የሚመዘገብ ናቸውን ይገልጽና አስፈላጊ ሆኑ መረጃዎችን ከህዳር 8 እስከ 23 ቀን 2018 ዓ ም እንዲያስገቡ ነበር ያሳስበው። አዲስ ማለዳ በትናንትና ሁለት አራት ፓርቲዎችን አነጋግራ እጩ እንዳላስመዘገቡ መናገራቸውን መዘገቧ ይታወሳል ይህ በእንዲህ እንዳለ ቦርዱ በትናንትና ሁለት ከፖለቲካ ፓርቲዎች ጋር ተወያይቷል በውይይቱም የተለያዩ ጥያቄዎች የተነሱ ሲሆን ከእነዚሁ ሰላም እና ጸጥታን የተመለከተው ይገኝበታል ለምርጫው አስቻይ ሁኔታ አለ ወይ ተብለው ለተጠየቁት ጥያቄ ሜላተወርቅ በሰጡት ምላሽ ቦርዱ አስቻይ ሁኔታን በተመለከተ ጥቅምት 10 ቀን 18 ዓ ም የረቂቅ ጊዜ ሰሌዳውን አስመልክቶም አስመልክቶ ከፖለቲካ ፓርቲዎች ግብዓት በሰበሰበበት መድረክ ላይ ከተናገረው የተለየ አስተያየት እንደሌለው አስረግጠው ተናግረዋል። ይኸውም የሰላም ሁኔታ አስመልክቶ ቦርዱ ከክልል መንግስታትና ከጸጥታ አካላት በአረንጓዴ በቢጫና በቀይ የተደራጀ መረጃ በመጠየቅ እንደሚሰበስብ ይህንንም መሰረት አድርጎ ቦርዱ በሚያወጣው መርሃ ግብር ከፓርቲዎች ከሲቪል ማህበረሰብ ድርጅቶች ከሚመለከታቸው የመንግስትን የጸጥታ አካላት ጋር ውይይት እንደሚያደርግበት፣ በመቀጠልም የቦርዱ የክትትልና የቁጥጥር ኮሚቴ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተወጣጡ አባላት ያሉበት ቡድን በማቋቋም ከክልሎች የቀረበለትን የጸጥታ ሁኔታ መረጃ የማረጋገጥ ስራ እንደሚሰራና ምርጫ ለማድረግ አስቻይ ሁኔታ ያለባቸው የሚላቸውን የምርጫ ክልሎች የሚለይ እንደሆነ ይህም የአንድ ጊዜ ስራ ሳይሆን ተካታይ ስራ እንደሚጠይቅ አስረድተዋል። አንጋፋ ኢኮኖሚስት ሙሼ ሰሙ ብሔራዊ ባንክ ከተቋቋመለት ዓላማ ውጪ ዶላር ቸርቻሪ ሆኗል ሲሉ ነቀፉ። በኢትዮጵያ ውስጥ በገለልተኛነት ኢኮኖሚያዊ ጉዳዮች ላይ አስተያየታቸውን ከሚሰጡ ጥቂት ባለሙያዎች መካከል አንደኛው እንደሆነ የሚነገርላቸው ሙሼ የውጭ ምንዛሬን በተመለከተ እንደተለመደው አጭር መጣጥፍ አሰራጭተዋል። በገበያ ዋጋ ላይ የተመሰረተ የውጭ ምንዛሬ ሽያጭ፣ ግዥና ዝውውር በማክሮ ኢኮኖሚ ፖሊሲው ተፈቅዷል ቢባልም እስካሁን ድረስ የውጭ ምንዛሪ አቅርቦት፣ ዝውውር፣ ግዥና ሽያጭ በብሔራዊ ባንክ ከባድ ቁጥርና በንግድ ባንኮች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 ሰላማቸውን ለማከናወን የውጭ ምንዛሬ ማግኘት ስላለባቸው ባለፈው ሳምንት የጨረታ ዋጋ ላይ በመንተራስ ተጨማሪ ዋጋ በማከል ዶላሩን መግዛታቸው የሚጠበቅ ነው። በተመሳሳይ ነጋዴውም አማራጭ ስለሌለው የተጠየቀውን ዋጋ ከፍለው ሸቀጥ በማስመጣት በዶላር መናር የሚደርስበትን የዋጋ የጉምሩክ የኢንሹራንስና የትራንስፖርት ወዘተ ጭማሪ በእጥፍ አባስቶ ሸማቹ ላይ መጫኑ የማይቀር ነው። ደግሞ ደሞዝተኛውም በየሳምንቱ በሚካሄድ የዶላር ጨረታን ከ15 ከ20 በመቶ የሚጋሽበውን ብር በደሞዝ መልክ እየተቀበለ የብር የመግዛት አቅም ትርጉም እስኪያጣ ድረስ በተጋነነ የውጭ ምንዛሪ ኢምፖርት የሚደረገውንና በዶላር ጭማሪ በተዘዋዋሪ የሚንረውን የሀገር ውስጥ ምርት ኢኮኖሚ መሸከሙ እስኪያቅተው እየሸመተ ሊቀጥል ይችላል። የነዳጅም ዋጋ በሳምንት የዶላር ጭማሪ ልክ መጨመሩ የማይቀር መሆኑን ልብ ይለዋል። የውጭ ምንዛሪ ግዢ፣ ሽያጭና ዝውውር አስተማማኝ አቅርቦት እስኪረጋገጥ ድረስ ከአንድ ዓመት ተኩል በፊት ወደ ነበረበት ሚዛናዊ ቁጥር ክትትልና ከብር ጋር ወደ ነበረው ሚዛናዊ አቻ ትመና ስርዓት መመለስ አለበት። አለበለዚያማ በስሙ ነጻ ገበያ በሚባል ግማሽ ውጪ ግማሽ ጎፈሬ የውጭ ምንዛሬ ስርዓት ተላቀው ሙሉ በሙሉ በገበያ የሚመራና ዶላርም እንደ ማንኛውም የመገበያ መሳሪያ ከብር ጋር እኩል እየተወዳደረ በዜጎች እጅ የሚዘዋወር፣ የሚሸጥ የሚለወጥና ክፍያ የሚፈጸምበት የግብይት መሳሪያ መሆን አለበት። የውጭ ምንዛሪ ከብሔራዊ ባንክና ከንግድ ባንኮች ሞኖፖሊ ተላቀው በነፃ ገበያ የሚመራ ወይም በቁጥጥር በክትትልና በአንጻራዊና ሚዛናዊ አቻ ትመና የሚመራ መሆን አለበት። ብሔራዊ ባንክ ከተቋቋመበት ዓላማ ውጪ ዶላር በመቸርቸር ትርፍ እየሰበሰበ ይገኛል። ንግድ ባንኮች ብቸኛ አቅራቢ መሆናቸው ትርፋቸውን ማዕከል ያደረገ ብቸኛ ዋጋ ሰጭ ፕራይስ ሴተር ሆኖ እስከቀጠሉ ድረስ የብር የመግዛት አቅም በየሳምንቱ የሚካሄድ ግምታዊ ጨረታ መዳከሙን በመቀጠል የዋጋ ንረትና የግሽበት አዙሪትም መቆሚያው የት እንደሆነ መገመት አይቻልም ሲሉም በማስጠንቀቅ ጽሑፋቸውን ቋጭቷል። እኛም ለሰዓቱ የያዝናቸውን ዜናዎች በዚሁ ቋጭን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን